ሰው ዛሬ ቢወድህ ነገ ይጠላል ዛሬ ፈገግ ቢልብህ ነገ ይቆሳጠርብሃል ዛሬ ቢያቆላምጥሽ ነገ ይረግምሻል መለወጥ ያለበት ሰው ያውም የሚለዋወጥ ያውም የሚፈራረቅ ጠዋት ሌላ ማታ ሌላ የሚሆን ሰው አላፈቀረኝም ብለሽ ለምን መርዝ ትጠጫለሽ መለወጥ የሌለበት ያውነት ትናንትም ዛሬም ዛሬ ለስከ ዘላለሙም ያው የሆነ ፍቅሩ ማይቀየር ጭራሽ ማይደበዝዝ እየደመቀ የሚሄድ እግዚአብሔር እንደሚወድህ አታውቅምን? ለምንድን ነው የሚወደኝ ማንም የለም ያልከው? እንዴ ደግሞስ አልወደዱኝም ብለን ያኮረፍ ነው? ቅር አጣን ብለን የተጨራመት ነው እኮ። አድሎ ያለባቸው ሰዎች ስላልወደዱን እኮ፣ አንዱን ወደው አንዱን የሚያሳንሱ፣ አንዱን አፍጥረው ሌላውን የሚጠሉ፣ አንዱን አቅርበው ሌላውን የሚገፉ ሰዎች በምድራችን ላይ የአድሎ ፍቅር በሚፈጽሙ ሰዎች አልተወደድኩም ብለን እኮ ነው የከፋ። ተው እንጂ ክርስቲያኖች አድሎ የሌለበት እውነተኛ ካፈቀረ የሚያፈቅር ጥላቻ ለባህሪው የማይስማማ እውነተኛ እንደሚወዳችሁ አታውቁምን? ከዚህ በላይ አፍቃሪ አለን? እናንተ ጥቂት ነገር አልተወደድኩም ብላችሁ እኮነው ቤት ጥላችሁ የምትወጡት። ፍቅረኛ አጣሁ ብላችሁ እኮ ነው መከራ የምትበሉት ራሳችሁን የምታንቁት፣ ፊት የምታጠቅሩት፣ አንጀት የምትልጡት፣ መርዝ የምትጠጡት በማለዳና በከሳት ፍቅር የምትያየርባቸው እንዳየሩ ጠባይ እነሱን እያያችሁ ሆኖ ተስፋ ይቆረጣችሁት በዘላለም በማይለወጥ ፍቅር ወድጃለሁ ያላችሁ